ማፍቀር ኮ በእኔ አልተጀመረም። ለምንድን ነው ሀገር የሚቀይረው? ለፍቅር የከፈልኩትን መስዋዕትነት ለስራ መስዋዕትነት ቢከፍል። እኔ ልጁ ጋር መጣላት ምናምን አልፈልግም። ይቺ ልጅ ኮ የመጣችው ከእናቴ በኋላ ከስንት ዓመት በኋላ ወደዚህ ዓለም የመጣት ለምን ዓላማ ነው እራሴን ጠየቅኩኝ። ዛሬ ማጣቴን ዛሬ ምንም አለመኖሬን አይደለም፣ ነገ ከነገ ወዲያ የሆነ ቦታ እንደምደርስ አውቀዋለሁ። እናቴን ካጠዋት በኋላ ሀብታም ሆኜ የሆነ ነገር ኖሮኝ ወይኔ እናቴ እኮ ቤት ኖሬ እንደ ደስታ ታይ ነበርና እንደዚህ ላይ አልፈልግም። ለምን በብርሃን ብዛት በሻማ ውሃ ቅዳ እሷ የቀለጠች ላይኔ ተቀለጠ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ በሀገር ውጭም በሀገር ውስጥም እስከ ዓለም ዳርቻ በያላችሁበት ሰላማችሁ ይብዛልኝ። ደና ናቸው ወይ? አኔ ደና ነኝ። ክብሪት ባለመዳን ያለ እንዴት ናችሁ? ስ ደግሞ የተወሰነ ቀን ጠፎ ምስል ያው ሰሞኑ ሰላም ነኝ። በእርግጥ ስደሰት ወደ እናንተ መምጣት አለብኝ። ያው የሆነ ነገር ሲከፋ የሚቻለ መምጣት ያለብኝ ያው ነገሮች እንደፈለግኳቸው ወይም ደግሞ እንዳስብኳቸው ስላልሄዱ ነው የጠፎት ማለት ነው እና መናገር መናገሩን ፈልጎ በሰዓቱ ምንም አይነት ነገር ስላልነበረ ነው። በእርግጥ በዚህ ሁለት ቀን ውስጥ ትንሽ እረፍት አግኝቻለሁ። ትንሽ ሰላሜን አግኝቻለሁ። ትንሽ ከጭንቀቴ ሙሉ ለሙሉ ባይጠፋ በትንሹ ተፍቷል ማለት ነው። እና በጣም ናፍቃችሁኛል። በዚሁ አጋጣሚ ቤተሰቦች፣ እስኪ እናንተስ እኔ አልናፈኳችሁም? ያው ልሳቅ መቼም፣ ሁሌ ተከፍቶ ሁሌ የሆነ ነገር ነው ብሎ ዝም ማለት የለብህ። እና የሆነ ጊዜ ተናግሬዋለሁ እናቴ ምንድነው የምትለው ከቤት ስትወጣት በጠዋቱ የሆነ ችግር ካጋጠመ ስቀ ለፎ ትላለች። ለምን ሙሉ ቀን ችግር እንዳያጋጥመኝ እና ለዚያ እኔ ፈገግ ም ብለው የምረ ደውላችሁ ራሱ ስትወሪ ምናምን በቃ እኔ እንደዚህ ነኝ አይደል ቤተሰብ እንትን አለ። ችግር ያጋጠመኝ እራሱ አልመሰለም። ለምን የሰው ልጅ የሚታየው ማለት ነው። አሁን እኔ እንደዚህ ስለሳኩኝ ምናምን እና ቤተሰብ ምናምን ስለሆን ችግር ያለብኝ አልመሰለም። ግን ውስጤ ላይ በጣም ብዙ ችግር አለ የምራም እንደ እውነቱ ከሆነ የሰው ልጅ ውስጣችን በጣም ብዙ ያው እኔ ብቻ አይደለም፣ ብዙዎቻችን አለ በውስጣችን ብዙ ችግር ያለ ስንታይ ደስተኛ ስኬታማ ምን መስላቸው። ለማንኛውም ቤተሰቦች ዛሬ በሁለት ነገር ነው የመጣሁት። በአንደኛው ነገር ምንድነው አሁን ከጭንቀት በትንሽም ቢሆን ተገላግያለሁ። ነገር ግን ሙሉ ለሙሉ ይሄ ጭንቀቴና ደስታ የሚመጣው ጭንቀቴ ጠፍቶ ደስታ የሚመጣው አንድ ነገር ነው እሱን ነግራችኋለሁ። ሁለተኛ ነገር ደግሞ ብዙዎቻችሁ ያስጨነቃችሁና ለእኔም ጥያቄ የፈጠረብኝ መልስ መመለስ አለብኝ ብዬ ያሰብኩት አንደኛ ሀሳብ ነው ማለት ነው። ስለዚህ ሁለቶች ሁለት ሀሳብ አሉ። እነሱን በደንብ ልታዳመጡኝ። የእኔ ውድና የተከበራችሁ ቤተሰቦች እንኳን ደህና መጣችሁ። የምር ናፍቃችሁኛል። ይህን ደጋግሜ ልንገራችሁ እና ያው ይሄ ጭንቀት ከነበረው ማለት አሁን ላለሁበት። ከዛ ሁሉ ስቃይ ከዛ ሁሉ መከራ ከዛ ሁሉ ጭንቀት እንግዲህ የእናንተ ድዋ ነው። ሙስሊም የሆናችሁ ድዋ አድርጋችሁ፣ ኦርቶዶክስ የሆናችሁ ጸለያችሁ። እኔ በትንሽ እንዲሆን ችግር ተቃሎልኛልና አመሰግናለሁ፣ እግዚአብሔር ያክብርልኝ ሁላችሁ። ሙስሊም የሆናችሁ ደግሞ አላህ ያክብራችሁ፣ ያሰባችሁ ይሳካላችሁ። እና መላችሁን የመጣሁት እስኪ በመጀመሪያ ትናንትና በተለቀቀው ቪዲዮ መሲና ወንድሜ ክብሮ ማለት ነው። እኔ ክብሮ ምን ቤተሰቦች እኔ ከእሱ አሁን እኔ በማለት ጠርች ማለት በቃ እኔ ቃላት እራሱ የለኝም ማርያምን ለመናገር በቃ በቪዲዮ ከዚህ በኋላ እንደዚህ ጥያቄ ና ጠቅ ልለው ነበር። ነገር ግን መከራከር እና ሲጀምር ሰውን ማክበር አለብን። ነገር ግን ትልቅ ወንድሜ ነው እና ትልቅ ወንድሜ የሆነው ደግሞ እንደዚህ ልከራከር አልፈልግም እዛ ነው እንጂ የሚያደርገው ነገር ቤተሰቦች እኔ ለእናንተ ስሞት አለመናገር አይደለም፣ ግን ትክክል አይደለም ብዬ ነው የማስበው። ለምን በቃ መሄድ የለበትም መሲ ጋር እኔ አልፈልግም እ እኔ አሁን የምር ይሄን ነገሩ በሚዲያ ወጥቷል አይደል? ነገር ግን እኔ በሚዲያ ከመውጣቱ በላይ በጣም የሚያሳስበኝ ነገር ምንድን ነው እኔን የሚወዱኝና የኔነት የሚፈልጉ ብዙ ሰዎች አሉ የምር ማለት ነው እና ሚዲያ ላይ ስለወጣ እኔ ስለ ልጁ ምናምን አይደለም። ግን እኔ የምፈልገው ስራ መስራት ነው። የድሃ ልጅ ደግሞ ሰርቶ መብላት የለበትም? ሰው ሀገሩ ላይ መስራት የለበትም? ለምንድን ነው ሀገር የሚቀይረው ነው እንዴ? ሀገር መልቀቅ ያለብህ ትናንትና፣ እኔ ሳየው በቃ በጣም ነው የገረመኝ። ነገሩን ቀለል አድርጌ ያየትኝ በእርግጥ ለምን ብትሉኝ ምክንያቱም ልጁ እንደተናገረ መሲ እንዳለችው ከሆነ ሚዲያ ላይ ወጣችሁ እንደዚህ ለምን አላችሁ? ምናምን እኔ ስለ ልጁ መቼ አነሳሁኝ? አንድ ሰው ለምን አፈቀርክ ተብሎ? እንዴ ማፍቀር እኮ በእኔ አልተጀመረም። ግን ምናልባት እኔ በሰዓቱ ያን ነገር ያደረግኩት ሕፃን ስለሆንኩ ወይ ደግሞ ልጅነት ነው። መቼም በእኔ እድሜ ያላሳለፈ ሰው ይኖራል ብዬ አላስብም። ሁላችንም ቢሆን እዚህ ጋ አለን። በእርግጠኝነት ሁላችንም ፍቅርን በትንሹም ቢሆን አይተነዋል። ያው በብዙ ስቃይ እያጣነውም ሊኖር ይችላል። ነገር ግን በእኔ አልተጀመረም እና እገሉ አለው ምናምን ይሄ እኮ በጣም የድሩ ባህል እኮ ነው፣ በጣም የቆየ እኮ እንደዚህ ነገር የለም። ነገር ግን እኔ አሁን ምንድ ነው የምፈልገው? እኔ ልጁ ጋር መጣላት ምናምን አልፈልግም። እኔ እንኳን አይደለም ዱርዬ ከሚባል ቀርቶ ይሄ ልጅ እኮ ቢመቱ ዝም ነው የሚባለው ሰው ጋር እራሱ መጣላት አልፈልግም። ለምን እኔ አላማ አለኝ። እኔ የሆነ ነገር ማሳካት እፈልጋለሁ። እኔ መጀመሪውኑን እንዳልኳችሁ በቃ ልጅነት ሊሆን ይችላል። በቃ ያው በሰዓት ፍቅር እንደዚህ እንደዚህ ነው ምናምን ሲባል ኦኬ በቃ ጀመርኩኝ እንደ ማንኛውም ሰው። ግን አሁን ደግሞ ራሴን አዳመጥኩኝ። ከብዙ ፈተና ከብዙ ስቃይ ብዙ ችግር አለ። ለፍቅር የከፈልኩትን መስዋዕትነት ለስራ መስዋዕትነት ብከፍል የት ደርሶ ነበር? የምሬን እኮ ነው። እኔ አላማ አለኝ። ወደዚህ ምድር ስመጣ ባዶ እጄን ነው የመጣሁት። የድሃ ልጅ ነኝ እኔ፣ ምንም የለኝም። ይገባኛል ግን እግዚአብሔር ወደዚህ ምድር ያመጣን ሁላችንም ራቁታችንን ያመጣን አይደል? ስለዚህ እኔ ለምን ተፈጠርኩ ብዬ ራሴን አሰብኩኝ። እንዴ ወደዚህ ዓለም የመጣሁት ለምን ዓላማ ነው ብዬ ራሴን ጠየቅኩኝ። አሰብኩኝ፣ እናቴን አሰብኩ። እናቴ ዘጠኝ ወር ሙሉ በሆዷ ከዛ፣ ይሄስ የሁሉም ሰው እናትም ዘጠኝ ወር ሙሉ፣ የሁላችንም እናቶች አዎ ነገር ግን እኔ እናት እንዴት እንዳሳደገች እኔ እዚህ ሚዲያ ላይ ወጥቼ ስለ እናቴ እኔ ለመናገር ቃላት ያንሰኛል። በጣም ማለት ነው ያው የሁላችንም እናቶች በጣም በብዙ ችግር ቢያሳድጉ ነው። ነገር ግን ደግሞ የኔ ሚዲያ ላይ ወጥቶ ለመናገር ራሱ በጣም አያሳፍርም። በእርግጥ ግን በጣም የሚከብድ ነገር ነው። እና አሁን ላይ ቆም ብዬ ሳስበው፣ የሳስበው እንዴ ይቺ ልጅ እኮ የመጣችሁ ከእናቴ በኋላ ከስንት ዓመት በኋላ ነው። እኔ አሁን ላይ እኔ አሁን ላይ በቃ ትልቅ ሆንኩ በኋላ ነች ልጅ የመጣችው ነፍስ ባላወቅኩበት። ግን እናቴ ናት እንደዛ ችግር ውስጥ ገብታ ያሳደገችኝ አይደል እንዴ? መቼ የመጣችሁ? አሁን እናቴ ግን ስንት ህፃን እያለሁ ከህፃንነት አንስታ ብዙ ችግርና ብዙ ስቃይ አሳልፋ እኔን ያሳደገችኝ እኮ እኔ ሰው እንድሆን። ግን እኔ ደግሞ ሰውየው እንኳን አይደለም የእውነት ነው የምነግራችሁ፣ የነበርኩበት መንገድ ትክክል አይደለም። በጣም ስህተት ነው የሚባለው። ለምን አንድ ሰው በተለይ ወንድ ልጅ ቤተሰቦች በተለይ ወንድ ልጅ ማለት ነው የሆነ ነገር ሊኖሩ ይገባል፣ የሆነ ነገር ሊኖሩ ይገባል ስላችሁ፣ መጀመሪያ ግን መርዳት ያለበት ነገር ከራሱ በላይ እናቱ ነው። ከዛ በኋላ ለምን እናታችን መቼም እራሷ ሳትበላ እኛን ያበላችን። ስለዚህ እኛ ማድረግ ያለብን በመጀመሪያ ምንድነው ለእናታችን እና ና የዚህ ወጥች ሚዲያ ላይ ለማውራት ምናምን አይደለም። እናቴ በጣም ነው የምወዳት። በኋላ አንድ ነገር ከሆነች በኋላ እናቴ ብዬ መጸጸት አልፈልግም። ምናልባት እኮ እኔ ዛሬ ማጣቴን ዛሬ ምንም አለመኖሬን አይደለም፣ በሆነ መንገድ እኔ የሆነ ቦታ እንደምደርስ ውስጤ ይሰማኛል። ለምን ብዙ ሰዎች አሉ የተለወጡ አሉ፣ ብዙ ከትንሽ ስራ ተነስተው። ግን ምንድነው ዋናው ነገር በሃይማኖት ጠንካራ መሆን ነው። እኔ ደግሞ በሃይማኖት ጠንካራ ነኝ። እኔ ሁሌም ቢሆን እግዚአብሔርን ተስፋ አድርጋለሁ። እኔ ሲጀመር ወደ ባህር ዳር ሲመጣም እኔ እግዚአብሔርን ተስፋ አድርጌ ነው እንጂ እኔ ሌላ ነገር ተስፋ አድርጌ አልመጣሁም። እንደ ሌሎች የሆነ ያክል ብርጀ ምናምን አይደለም የመጣሁት። ግን እግዚአብሔር ይመስገን አሁንም ቢሆን ደህና ነኝ። ዋናው የሰው ልጅ ጤና ነው። እና እናቴ ነው ማገዝ የምፈልገው። ስራ መስራት የምፈልገው ነገር ደግሞ እዚህ ጋር ነው ማለት ስለተሰደብኩ ጭምር ነው። እኔ ስልክ አነሰውና ሄሎ ሲል አንተ ደንቆሮ አንተ፣ ኧረ ብስማ መረኔቱ ለመናገር ራሱ ይከብድኛል። እንደዛ መሰል አስመሳይ እኮ አይደለሁ ቤተሰቦች። ምን ነው አስመሳይ ለስራ ያልኩት፣ በቃ ነገ ከነገ ወዲያ የሆነ ቦታ እንደምደርስ አውቀዋለሁ። ነገር ግን እናቴን ካጠዋት በኋላ ሀብታም ሆኜ የሆነ ነገር ኖሮኝ ወይኔ እናቴ እኮ ብትኖሩ ይህን ደስታ ታይ ነበርና፣ እንደዚህ አልፈልግም። ለምን በወሬ ብቻ ለምን እንደዛ አደረጋሉ? አሁኑኑ ያለው ነው እናቴ፣ በቻልኩት መጠን ማገዝ ያለብን እና ምንም ሳታቁ የምትሳድጉኝ ሰዎች አላችሁ እና እኔ እንደዛ ባታደርጉ ግን ስደው ካስደሰጣችሁ እና ምላችሁ ፈልጌ ነው። ትናንትና በተለቀቀው ቪዲዮ እኔ አይመለከተኝ እኔ ጋ በቃ አያገባኝም። ስለዚህ እኔ ስራ መስራት ነው ፈልግ ደጋግሜ ልነግራችሁ የምፈልገው ነገር ይሄን ነው። ስለዚህ ልጁ ከመሲ ጋር እኔ ስሆን ነው አይደለ፣ ልጁ እኔን ጥቃት ሊያደርገኝ የሚችለው እኔ ደግሞ ከዚህ በኋላ ከስሬ ወደ ቤት በቃ ሌላ የትም ቦታ አልሄድም። በቃ የምር ነው። ቤተሰቦች ይሄንን ችግር ልፍታ እና ወንድሜም ወደ ሀገሩ እንድሄድ አድርጋለሁ። ከሰዎች እኔ ከመሲ ጋር አልገናኘም። ስለዚህ ልጁ እና እኔ በምን መንገድ ልንገናኝ አልችልም። እኔ ከድሩ ከምንም ጋር ያህል መጣላት አልፈልግም። ሁለተኛ ነገር ልንገራችሁ፣ እኔ በጣም ያስደስተኝ ነገር ሰሞኑ ስራ ልጀምር ነው። በእግዚአብሔር ፍቃድ ይህ ነገር ከተሳካልኝ ደስ ይለኛል። በቃ ስሬን ይጀምራሉ። ከዛ ውጭ ደግሞ ብዙዎቻችሁ ያው ሁለት ነገሩ ነግሬያችኋለሁ። አንደኛ በትናንትናው ቪዲዮ ከመሲ ጋር እኔ ሲባለ ስለማያደገ ምን አይነት ጉዳት አይደርስብኝም። ሁለተኛ ደግሞ እኔ ሊያስደስተኝና ከጭንቀቴ ልገላገል የምችለው አንድ ነገር ምንም ስራ ስጀምር ነው። ከዛ ሌላ ነገር ደግሞ ሊንገራችሁ የብዙዎቻችሁ ሀሳብ ምንድነው፣ የተወሰነ ቀን ሪቄ እንድቆይ ነው። ለምን ያው አንዳንዴ የሚችም ዓላማ የሌላችሁ ሰዎች የሰውን ዓላማ ያስታሉ። እና እኔ ችግር የምሬ ነው፣ ቤተሰቦች አሁንም ቢሆን ያው ትንሸኛ ገር ትንሽ ታውቃላችሁ፣ አማራ ክልል ላይ ያለው ሁኔታ ትንሽ ያስቸግራል። የመንገዱ ነገር ምናምን እና እሱን ነገር ቼክ አድርጌ ካልሆነ ዝም ብሎ መሄድ ትንሽ ከባድ ነው። የባሰ የዚህ ችግር ወጥቶ ሌላ ችግር ውስጥ መግባት አልፈልግም። እና መንገዱን አጣርቼ እስኪ መቼ እንደሚሄድ አሳውቃችኋለሁ። ብቻ ሙስሊም የሆናችሁ ዱአ አርጉልኝ፣ ኦርቶዶክስ የሆናችሁ ደግሞ ጸልዩልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስከዛ ድረስ አብራችሁን ስለነበራችሁ አሁን ሁሌም ከጎን እንድትሆኑ የምር ቤተሰቦች፣ በቃ ቃላት የለኝም አሁን በዚህ ሰዓት የምር ማለት ከፈጣሪ በታች የምር እናቴ ሩቅ ሩቅ ቦታ ነው ያለችው። እናንተ ናችሁ አላችሁ። ለምን እናቴ ጋር በስልክ ለመገናኘት ያው ታውቃላችሁ፣ ገጠር ላይ ኔትወርክ ብዙም ያስቸግራል እና እናንተ ጋ ግን ኮሜንት ስታደርጉልኝ ራሱ በቃ አዳውላችሁ ስታወሩኝ ራሱ ደስ ይለኛል። እና ከልብ ከልብ አመሰግናለሁ። ሌላችሁን የመጠወት ቤተሰቦች ኦኬ። ሌላ ምንም መናገር የምፈልገው ነገር የለም። ከዚህ በኋላ ቃል ምገባላችሁ ነገር ምንም አይነት አይፈጠርም፣ ምንም አይነት ችግር አይፈጠርም። ግን ቃል ምገባላችሁ ከልብኝ ማለት ነው። ወደ እናቴ እሄዳለሁ፣ ነገሮች እስኪረጋጉ። እወዳችሁ አለሁ። ሁላችሁም በያላችሁበት ሰላማችሁ ይዛለኝ። አንተ ጎበዝ ነፍሴ፣ እንዳትፈራ። ህይወት ልማዷ ነው ማድከም። በርታልኝ አደራ